ወላዲተ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ስምንት በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የመቤታችን የድንግል ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋራ ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህ እንዲህ ነው። ለጻድቁ ዮሴፍ የእግዚአብሔር መልአክ በህልም ተገልጾለት ሕፃኑንና እናቱን ይዘ ወደ ግብፅ አገር ሂድ አለው። ዮሴፍም ነቅቶ ተነሳ። ክብር ይግባውና ሕፃኑን ጌታችንን እናቱንና እህቷ ሰሎሜን ይዞ ወደ ግብፅ አገር ይሄዱ። በዚያም በውስጡ ባሉ በብዙ አገሮች እየዞሩ ሦስት ዓመት ከስድስት ወር ኖሩ። ሄሮድስም ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጠለት። ወደ እስራኤል አገርም ሕፃኑንና እናቱን ይዞ እንዲመለስ አዘዘው። በሚመለሱም ጊዜ ወደ መአልቃ ደረሱ። ከዚያም ወደ መጣሪያ ሀገር ደረሱ። ይህችም ክብር ግባውና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እርሷም እስከዛሬ አለ። ሰዎችም ከአገሩ ሁሉ ከየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ስጋ በድንጋሌ ነብስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምኑና ከተባረከውም የውሃ ምንጭ ታጥበው ከደውያቸው ሁሉ ይድናሉ። በዛሬይቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችን ለመረጣትና ለወደዳት በስጋዋም እናቱ ላደረጋት ስለ እርሷም ዘመድ ለሆነንና ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እብ ለቅዳሴ ቤትች ንስት ሀብ አንቃ ወልድኪ ማየ በረከት ማርያም ድንግል በስምኪ በቆየት እስሜት ወሃብ ለዘጸለ በኩሉ እለት ሰናይ ሀብት ወፍጹም ፍት። በዚህችም እለት የአንድ ሺህ ሁለት ሰማዕታት መታሰቢያቸው ነው። ደግሞ የአትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸውም ሁላችን የክርስቲያን ወገኖችን እግዚአብሔር ይማረን ለዘላለሙ አሜን። በዚች ምለት የርማኖስ እናት ትምዳ አረፈች። በረከቷ ከኛ ጋራ ይኑር ለዘላለሙ አሜን። ሰላም ሰላም ትምዳ ወውሉዳ ህርማኖስ ወእሙ ዘተካፈሉ ክበዳ ጽሑፋነ መልብ መልክ ወስም ለኢየሩሳሌም ባውዳ በደመስም ኦሙ ኢትሃበዩኒ እምእዳ በእንተ ኀጢአት ወፅድቅ አመ ይከውን ፍዳ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ዘጠኝ በዚች ዕለት የታላቁ ነቢይ ሳሙኤል የረፍቱ መታሰቢያ ነው። በዚችም ዕለት ቅዱስ ሉኪያኖስ ከሌሎች አራት ሰማዕታት ጋር ሰማዕት ሆነ። በዚችም ቀን የዮሐንስና የጳጳስ አርልክሳ የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛ አቅረብኩ ማይሌተ

ወለዛ ጻፎን ዘየ ደርሶ ለዛ አንበቦ ለዘ ተርጎሞ በልሳን ሀዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሀረነ ኢየሱስ ክርስቶስ ታምሪሁ ለብፁ ወለ ቅዱስ ማር አባ ኪሮስ ጸሎቶ በረከቱ ይሃሉ ምስለ ኩልና ህዝበ ክርስቲያን ለዓለም አለም አሜን ሮሮ ቅዱስ እንዲሁም ክቡር ምስኩን የሚሆን ጻድቁ አባታችን አባ ኪሮስ ያደረገው ታምር ይህ ነው። ጸሎትና በረከቱ በህዝበ ክርስቲያን ላጸንት ሆኑ ለዘላለሙ አሜን። ሩሩህ ና ክቡር የሚሆን የአባታችን የአቡነ ኪሮስ መታሰቢያ የምታደርግ አንድ ሴት ነበረች። ከእለታት በአንድ ቀን በሐምሌ ስምንት ሩሩህ ና ክቡር የሚሆን አቡነ ኪሮስ መታሰቢያ ጸበለ ጸዲቅ አዘጋጀ። በሌሊት ወንበዴዎች መጥተው ከዚያች ባልቴት ቤት ውስጥ ገቡ። የጠላውንም ጋን አፉን ይከፍት ዘንድ ጀመሩ። በካህን ስልጣን መስቀል ይባረክ፣ በካህን ስልጣን መስቀል ይባረክ፣ ለአቡነ ኪሮስ መታሰቢያ የተደረገ ሊጥና የጋኑ ጠላ በእጃቸው እንዳትነኩና እንዳትከፍቱ በእግዚአብሔር ስም አደራ አላችኋለሁ እያለች ተማጸነች። እንሊያ ወንበዴዎች ግን እምቢ አሏት። የእግዚአብሔርም ሰው አባ ኪሮስ ወይ የመታሰቢያን ጠላ ይከፍቱ ዘንድ ወደድ ክን እያለች አይኖቿን ወደ ሰማይ ያነሳች። ያን ጊዜ ሩሩ የሚሆን አባ ኪሮስ በአርበኛ ወታደር አምሳል በትር ይዞ መጥቶ ወንበዴዎቹን በያዘው በእጁ በትር መታቸው። የሀገሩ ሰዎች እስኪሰሙ ድረስ ፈጽመው ጮው ከሽማግሌዎች ከህጻናት የሀገሩ ሰዎች ሰምቶ መጡ። ክቡር አባታችን አባ ኪሮስ ግን ህዝቡን ተሰወራቸው። ህዝቡ ወንበዴዎቹ ምን ሆናችሁ? ወደ ቤት ማን አስገባችሁ? አሏቸው ወንበዴዎቹም ኃጢአትን የፈጸም ነው ባለማወቃችን ነው ብለው አመኑ። ሊጠይቋቸው የመጡ ሰዎች ማን ነው የገረፋችሁ? አሏቸው ወንበዴዎቹም የገረፈን ሰው አናውቅም፣ ግርማ ሞገሱ የሚያስፈራ የንጉስ ወታደር የመሰለ ነው። ህዝቡም ወንበዴዎቹ ሁለተኛ እንደዚህ አታደርጉ አላቸው። ወንበዴዎቹም ከእንግዲህ ወዲህ አይደለም ባለማወቃችን የሰራ ነውን አሁን የዛሬውን ይቅር ይበለን እንጂ አሉ። ህዝቡም ልዩ በሆነ በአቡነ ኪሮስ አምላክ አመኑ። ወንበዴዎቹም በአቡነ ኪሮስ አምላክ አምነው አምነናል አሉ ሮሩ ክቡር ወደሚሆን አቡነ ኪሮስ ቤተ ክርስቲያን ሄደው በቅዱስ ኪሮስ አምላክ አምነን አምነው ንስሐ ገቡ። እስከ ዕለተ ሞታቸውም ድረስ የአቡነ ኪሮስ መታሰቢያ ሲያደርጉ ኖሩ ከዚያም